ዳጣ የዝና እህት ነው የምትመስለኝ። ምክንያቱም ወስዶ የጣላት እና በማደጎ እንዲሁም ደግሞ በጎዳና እንድታደግ ያደረጋት የዝና አባት ነው ሞጉስ። እንግዲህ ዛሬ ሉላ የናፈቀቻትን ፀሐይ እንድታ ይዟት ወጣ። እናም በድፍረትና እንዲሁም ደግሞ የመጣውን እቀበላለሁ በማለትም ይዟት ሲወጣ እባክህን ይበቃናል አለች ምክንያቱም ዝናን ፈንክታው ስለወጣች በጣም አሳሳቢ ጉዳት ላይ ነው ዝና የወሰነው ውሳኔ ከሞገስ ጋር መለያየት ካልቻለች ሁለቱንም እዛው አዳፍኖባቸው እንደሚመጣ ለመሀሊት ነገራት መሀሊትም በእርግጥ ዝናን የራሷ ለማድረግ ጥረት ላይ ናት ተጠቀምበት ኤየው ዙሪያህን ቆነጃጅቶች አሉት እያለች ነበረ ግን እሱ በፍጹም እናም ዛሬ የወሰነው ውሳኔ ሁለቱንም አዳፍናቸዋለሁ ሲላት መሀል ደነገጠች። እንዴ፣ ሉላንም አለችው። አዎ፣ በእርግጥ ሴት ወንድ ልጅ ሴት ናት የምታታልለው። እናሱ ደግሞ ከዚህ በፊት በፍጹም አይፈልግም ነበረ፣ ከሁሉ ሴቶች ጋር ተኝቷል። ስለዚህ ሉላ ናት አለችው። ምንም ይሁን ምንም ወደኋላ አልልም አላት። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ቀጣይ ፓርት ምሳሌ ይዘመተናል። እንግዲህ ዳጣ የማን ተመስላችኋለች? የሞጉስ እህት ወይስ? ደግሞ አብዛኞቻችሁ ግምታችሁ የሞጉስ እህት ናት ነው የምትሉት። ነገር ግን ዳጣ የዝና እህት ነች። ምክንያቱም የዝና እህት የሆነችበት የዝና አባት ነው ዳጣን ጎዳና ላይ ጥሏ ተገኝታ በጎዳና እንድታድግና ና ዛሬ በቤተሰቦቿ ላይ ተጽዕኖ እንድኖራት ያደረገው። ሞገስና ሉላ ደስ የሚል ላይፍ ቢያሳልፉም ግን አሁን ዝና እሷንና እንደውም ሞገስን ከዝቻ ለማሰናበት ነው ፈቅዳና ወዳ ወደ ዝና ካልመጣች ሉላ አይ አልፈልግም ብላ የምታንገራግር ከሆነ እዛ አዳፍኖባት እንደሚመጣ ምንም ጥርጥር የለውም። በግልጽ ለመሀሌት ነገራት። መሀሌት በጣም ደነገጠች። ምን አለች? አው ሴት ላይ ከቆረጠች ቆረጠች ነው። ሉላ አሁን በጣም ቆርጣል። ስለዚህ አንተስ ስለምን ችክ ተለባት ብዙ አማራጮች አሉ። እናም አሁን ወደ ሉላ ሳይሆን በዙሪያ ያሉትንና በከተማይቱ ምርጥ ቋነጃጅቶች አሉ፣ እሱን ተጠቀምበት ስትለው የመጨረሻ ተበሳጨ። አሁን እንደሱ እንዴት ትለይ? ለምሳሌ እንዳንቺ አይነት ሲላትም አው እኔስ ምን ያንሳኛል አለች መዋሊት በጣም ተናደደባት። ሌላው እንግዲህ ዛሬ በሚገርም ሁኔታ ዳጣ ሉላም ናፍቃኛለች፣ አንተም ናፍቃኛል በዛ ላይ ደግሞ በቃ የጠፉ ቤተሰቦችን ማፈላለግ አለብኝ ባህር ዳር መሄድ አለብኝ፣ እያለች ጨቀጨቀችው። ከዛ እሱም እሽ በቃ ተገናኝተን ዛሬ ሉላንም በዚሁ ታያትና እናወራለን ሲላትም፣ እሽ በቃ በጣም ናፍቀኛለን አንተም ናፍቀኛል በማለትም ነገረችው። ከዛም ቀጥታ የት ነው የሄደችው? ከቅድስት ጋር ነበር። ቅድስት ደግሞ በሆነ ባልሆነው ስሜታዊ መሆን ጀምራለች። ምክንያቱም ብሩኬና ምሳሌ ሊመጡ እንደሆነም ተነግሯታል። እና ቢመጣ አሁን ሞገስ እዚያ ይመጣ ተጣልቷል አለች። እናስታርቃቸዋለን ስትልም ባይሆን እሱ ጥሩ ሀሳብ ነው አለች። አሁን አንችን ቢያገባ እኔ አንደኛ ሚዜሽ ነው አይደል? በማለትም ቀለደችባት። እኔ መቀለዳሽ ነኝ ብላ በጫማ ጥፊ መታቻት። ከዛም ዳጣ እንዴ ቅመሟ ደግሞ ቀልዳታቅም እንዴ ምን እያለች፣ እየተናደደች ሄደች። ሌላው ነገር እንግዲህ ሞገስ እና ብሩኬ መታረቅ እንዳለባቸው ቢያምኑም ግን አሁን ሞገስንና እንዲሁም ደግሞ ብሩኬን በአንድ ላይ ከተገናኙ አለቀለ። ሞገስ ብሩኬ እንደ ሞገስ አይደለም። ሞገስ በእርግጥ ፈሪ ነው። ብሩክ ግን ምንም ለመጣበት እና ላመነበት አይፈራም አለችው። መሀሊት የአንቺ ባል እያስፈራረኛል ብለሽ ታስቢያለሽ? እንኳን ሁለት ሺህ ሆነው ቢመጡ እኔ ጣጣ የለኝም አላት። መሀሊትም ቀጠለችና አዎ ላይበልጤ ይችላል በጀግንነት በድፍረት ግን ደግሞ ብሩኬ ቀላል ሰው አይደለም። ምንም ነገር ይሁን ምንም ፍርሃትም ይባል አልፈጠረበትም፣ ግን አያንስህም አለችው። እሱም ያሳስበኝ ይመስልሻል? እመኝኝ ምን እንደማደርግ እኔ ያውቃለሁ። ስለዚህ ብሩኬንና ባልሽን እያስፈራራሽ ከሆነ አትሳሳች አላት። እሺ በቃ አሁን የቀጠርሽው ሰው ይመጣል ወይስ አይመጣም? ሲልም የተቀጠረው ሰው መጣ። የተቀጠረውም ሰው እኔ እኮ ግደልልኝ አላልኩም፣ ሞገስንና ሉላን ተከታትለ ያሉበትን ሁኔታ ንገረኝ ነው ያልኩ ስለዚህ ሞገስን የምታገኝበት በማን ደካማ ጎን እንደሆነ ልንገርህ በዳጣ ነው ሲለውም ዳጣን ተከታትሎ ቶሎ ብሎ ካልሰጠው ያን የሚከታተለውን ሰውዬ እንደሚገለው ተናገረ። ዝና ሰውየውም እሽ ብሎ ተነጋግሮ ቃል ገብቶ ሄደ። እሱ ስሜታዊ ስለሆነ ነው። ይቅርታ። በቃ እንደዚህ ነው። እውነት ነው። ብሩኬ ከመንጣቱ በፊት ሞገስ ከዚህ ያለ መሰናበት አለበት ከዛ ደግሞ ሉላ በሱ እጅ መግባት አለበት አለችው። ከዛ ማህሌት የተናገረችውን ነገር ተቀብሎ እንደታዘዘው ታዛዡና እንዲሁም ደግሞ ጋርዱ ሄደ። ሉላና ሞገስ ደስ የሚል ሁኔታ ላይ ቢኖርም ግን አሁንም አሳልፎ የሚሰጣት አይነት ስሜት ተሰማት። አታምኚኝም ሲላትም በጣም አምና አለው፣ ግን ደግሞ እርግጠኛ ሊሆን አልችልም አለችው። እንዴት እመኚ እሱም ወንድ እኔም ወንድ፣ በቃ የመጣውን ነገር አብሬ ጋፈጠዋለሁ እንጂ በፍጹም ወደ ኋላ አልልም። በማለትም ሽጉጡን አወጣ። ምን ልታደርግ ነው አለችው። ኤዩልሽ አሁን በብሩኬ ጉዳይ በእርግጥ አሳልፈ የሰጠኸኝ እንጂ ወደህ እንዳልሆነ አውቃለሁ። ከልጅነት እስካሁን ድረስ ለእኔ ብለ ብዙ ስትሰቃኝና ስትጋደል እንደኖር አውቃለሁ እንደተፈነከትክም አውቃለሁ። ስለዚህ ለአንተ ምንም አይነት ጥላቻ የለኝም። በጣም እወዳለሁ። እወዳለሁ ብዬ እንዳሳንሰ አልፈልግም። በጣም አከብራለሁ፣ በጣም እወዳለሁ። ስለዚህ በቃ ምን እንደምልህ አላውቅም ሞጉስ አለችው። እኔም እወድሻለሁ ከዚህ በኋላ ዝና በፍጹም ሊለያየን አይችልም። የሚመጣውን ነገር በሙሉ አብረን እንጋፈጠዋለን። እኔም ወንድ ነኝ አላት። አዎ ሞጉስ ዝናን እንድትሸሸው አልፈልግም፣ ምክንያቱም እስከ መቼ ሸሽተህና፣ እስከ መቼ ተሱ ተደብቀን እንኖራለን? የራሳችን ሕይወት የራሳችን ነጻነት ያስፈልገናል። ስለዚህ ግን እንድትጠነቀቀው እንጂ እንድትፈራው አልፈልግም። ስትለውም ልክ ነሽ፣ እመኝ ከዚህ በኋላ ዝናን በፍጹም አልፈራውም። የሚመጣውን ነገር በሙሉ ተጋፍጬ ማለፍ እፈልጋለሁ አህላት ከዛ እሷም እሺ አራስ እንድትጠብቅ እንፈልጋለሁ እመኝ ሲላትም፣ አሁን በድጋሚ ሞገስ ጋ ማነው በድጋሚ ዝና ጋ ከገባውኝ በጣም ከባድ ነው የሚሆነው ድጋሚ የምንገናኝ አይመስለኝም አለችው። ምን አላት፣ አታምንኝም? በፍጹም አይወስድሽም ሲላትም፣ አምናለሁ የሆነ ታቅምህ በላይ ሆኖ ወይም ደብድቦ አቅቶህ ካልወሰደ በቀር አሳልፈ እንደማሰጠኝ አውቃለሁ አለችው ባለፈም እኮ ወዶ አልነበረም የሰጠኝ ያው ከአቅበ በላይ ስለሆነ እሱ ከሰው ጋር ሳይሆን ከጭራቅ ጋር ስለሚወዳደር አውሬና ሳይጣን ስለሆነ እንጂ አሳልፈን ካብለህ እንደማሰጠኝ ይኮረዳሉ አለችው እመኔ ዱላዬ ምንም ቢፈጠር ምንም በፍጹም አንችን አሳልፌ የትም ቦታ አልሰጥም ስለዚህ እመኝ አላት። ከዛ እርሷም እሺ አምና አለሁ ግን ደግሞ ድጋሜ ካገኘን አብቅቶልናል አለችው። የቻልኩትን ያክል ተጋፍጪ፣ አንቺን የራሴ አድርጌ ነጻነት ህይወታችንን እንኖራለን አላት። አሁን ዳጣን ለማገኘት እንግዲህ በሄደበት ሰዓት የዝና ሰውዬ የተላከው ማለትም እሱን ተከታትሎ እንዳሳውቀው ስለጠየቀው እሱን መከታተል ጀመረ ግን ዳጣም እንደውም ሞጉስ ነቅተዋል ሰው እየተከታተላቸው መሆኑን ይኸው ልክ በቃ አፋልገኝ አልኩ አደል እንዴ አንተ እስከ መቼ ነው እሉላ ጋር ትወሽቀ እንዴ ወንድ አደለ እንደ ወተ ተጋፈጠው እባክህ አለችው ዳጣ እሺ አሁን ተረጋጊ አላት እሺ እንፈልግ ቤተሰቦችን ስትልም እሱም ማድረግ አልችልም ሲላትም ያማል እንዴ እኔ እኮ በቃ ቸኩ እያለው ቤተሰቦችን ሁኔታ እስከማቅርና እስከማገኝ ድረስ እዋክን እንዴ አለችው። ከዛ እሱም በጣም አሁን ተረጋጊ፣ በስልክ ለማውራት ሰውየው ከተገኘ ቤተሰቦችን ለማፈላለግ እና ሰውየው ከመጣ ለመሄድ ምንም የሚያግደኝ ነገር የለም፣ ስለዚህ እዋክሽን እያላት እያለ አሁን ሉላም ናፍቃኛለች፣ ላገኛት እያለች ነው ሲላትም በቃ እሺ ግን እኔ እዛ መሄድ አልችልም። ዝና ካገኘን ትልቅ ችግር ይፈጠራል አለችው። ለምን አላት። እንዴ ለምን ትላለህ እንዴ ስትለውም እንደ ሲልም አዩት። ዝን የዝና ሰውዬ እየተከታተላቸው እንደሆነም አወቁ። ከዛም ቀጠለች እና ዳጣ፣ ይኸውልህ የሆነ ሰው እያየው ነው። አዎ የሆነ ሰው አለ እየተከታተለን ነው አላት እኮ። ስለዚህ ምንድን ነው የሚበቃል ስትልም ተረጋጊ ምንም ይፈጠር ነገር የለም። አንቺ የትም ቦታ እንዳትንቀሳቀሽ ምንም ነገር እንዳታደርጊ፣ ስለዚህ ተረጋጊ አህላት እንዴ፣ ምን ልታደርግ ነው? እዩልሽ፣ እንዳትንቀሳቀሽ ብዬሻለሁ እንዳትንቀሳቀሽ ሲላትም እሽ ብላ ዝም አለች። ከዛም ሰውየው እንደነቆበት አወቀ። ዝም ብሎ በእጁ ሸፎን እያረገ ፊቱን ሲከታተል ሞገስ አየው። እናም ሞገስ የራሱን እርምጃ ወሰደ። እናም ዳጣን ቶሎ እንድደርሽልኝ ምናልባች ታነቀኝ አላት። እሱም ምንድን ነው ሰውየው ጋር ሽጉጡን ይዞ ቀጥታ ሄደለት። ሰውየው ጋር እንደሄደም ሰውየው ማምለጥ ሲሞክር እያመለጠ የነበረው ወደ ዝና ነበረ፣ ግን ሞገስን እውነት ዝና ያዘው ወይስ ደግሞ ሞገስ ሰውየውን አግቶ ጎዳው? የሚለውን ወደፊት አብረን የምናየው ይሆናል። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ከቪዲዮ ጋር መልካም ቆይታ እላለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።